ከዘመናት በፊት በምስራቅ ስላቭ ምድር ሩሲያውያን እና ዩክሬናውያን እንደ ወንድማማቾች አብረው ኑረዋል። በኪየቭ ሩስ ጥላ ስር ባህሎች ተዋህደዋል፣ ቤተሰቦች ተጋብተዋል፣ ልጆች በደስታ ተጫውተዋል፣ አዛውንቶች ተረትን ተካፍለዋል። ፍቅር፣ ወዳጅነትና ሰላም እንደ ወንዝ ፈሷል። ነገር ግን ዛሬ ላይ ያንን ሰላም ወደ ጥላቻ ቀይረውታል። ጦርነትና ሞት ነግሷል። ይህ የሩሲያና የዩክሬን ታሪክ ነው፣ ከተስፋ ወደ እልቂት፣ ከፍቅር ወደ ስቃይ የተጓዘው መንገድ። ለዘመናት ሩሲያውያንና ዩክሬናውያን በኪየቭ ሩስ እንደ አንድ ህዝብ የኖሩ ናቸው። በሶቪየት ዘመን ሁለቱ ህዝቦች አብረው ለጋራ ግብ ታግለዋል። በሞስኮም ሆነ በኪየቭ ቤተሰቦች ተዋህደዋል። በተመሳሳይ ቋንቋ፣ ባህልና ሃይማኖት የተሳሰሩ ልጆች በደስታ ኖረዋል። ልጆች በደስታ ተጫውተዋል። እናት ልጆቻቸውን በፍቅር አሳድገዋል። በገበያዎች መካከል፣ በቤተ ክርስቲያን ውስጥ፣ በበዓል ላይ ሰላም እንዳ አየር ይነፍስ ነበረም። እነዚህ ቀናት ዛሬ ላይ ህልም ይመስላሉ። ነገር ግን የሰላም ለዘላለም አልቆየም። የፖለቲካ ክፍፍሎች፣ የኃይል ፍላጎቶችና የታሪክ ቁስሎች ቀስ በቀስ ልዩነቶችን ፈጠሩ። እንደ አውሮፓውያኑ የዘመን ቀመር በ2014 ሩሲያ ክሬሚያ መያዟን የወንድማማቾቹን ትስስር ሰበረው። በምስራቅ ዩክሬን የተነሳው ግጭት የመጀመሪያው የጥላቻን ዘርዘራ ቤተሰቦች ተለያዩ። የተጋቡ ተፋቱ። እናም የደስታ ድምፆች በጥይት ድምፅ ተተኩ። አውሮፓውያኑ የዘመን ቀመር በ2022 የካቲት 24 ሩሲያ ሙሉ መጠን ያለው ወረራ ስትጀምር የሰላም ህልሞች በጦርነት እሳት ውስጥ ተቃጠሉ። የጦርነቱ ስቃይ ከኃይልና ከፖለቲካን በላይ ነው። በቡቻና ማሪፖል ሺዎች ሲቪሎች ተገደሉ። ልጆች በአንድ ወቅት በሜዳ ላይ የሚጫወቱ አሁን ግን በጥይት ድምፅ ፈርተው ተደብቋል። አዛውንቶች ተረቶችን የሚናገሩና ተስፋን የሚለዋወጡ ቢሆኑም ዛሬ ላይ ግን የጦርነት ግፍ ሰለባ ሆኗል ተሸፍነዋል። እርጉዞች ለመውለድ ፈርተዋል። ምክንያቱም የወደፊት ተስፋ በጥይት ጭስ ተሸፍኗል። በኬቭ የህፃናት ሆስፒታል የደረሰው ጥቃት እንዳል ጀዚራ ዘገባ ሀያ ሰዎችን ግድሏል። የልብ ቀዶ ጥገናዎች ተቋርጠዋል። ቤተሰቦች ተለያይተዋል። ፍቅርም ተሰብሯል። እናም የሰላም ዘመን በጥላቻ ተተክቷል። ከሁሉም ስቃይ መካከል የዩክሬን ህዝብ ተስፋቸውን አልተዉም። በግንባር በመቅረብም ተራ ዜጎች ለነፃነታቸው ተዋግተዋል። እንደ ኬቭ ኢንዲፔንደንት ዘገባ ዩክሬን በድሮኖችና በምዕራባዊ መሳሪያ ች ሩሲያን አውድማታለች። በተፈናቃዮች መጠለያ ውስጥ ልጆች አሁንም አሉ። እናቶች ለልጆቻቸው ተስፋን ይዘምራሉ። የዓለም ማህበረሰብ ከኔቶ እስከ በጎ አድራጎት ድርጅቶች ድጋፍን ይሰጣል። እነዚህ የተስፋ ብልጭታዎች ናቸው ልንላቸው እንችላለን፣ በጦርነት ጨለማ ውስጥ የሚያበሩ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ እንደምን ቆያችሁን። ዛሬ ላይ እንደተለምደው ተገናኝተናል። ግን የተገናኘንበት ርዕሰ ጉዳይ በጣም የሚያስደስ ስህተት አይደለም። ምክንያቱም ሩሲያ እና ዩክሬንን የተመለከተ ነው። በእነዚህ ሁለት ሀገራት መካከል በጣም ብዙ ንጹሐኖች ስለሚያልቁ ሕጻናት፣ አዛውንት፣ ነብሰ ጡሮች ሁሉ የስቃዩ ገፈት ቀማሽ ስለሆኑ ምንም ማስደሳች መረጃ አይደለም። ቢሆንም ግን አለማችን ያለችበትን ክስተት ነው የምንነግራችሁ። እንግዲህ ሩሲያ የበቀል በትሯን ዩክሬን ላይ እያሳረፈች ነው። ዩክሬንም በእርግጥም አላረፈችም፣ አሁንም ወደ ሩሲያ ጥቃትን እየሰነዘረች ነው። ይህ እንግዲህ የአለምን ቅርጽ ይቀይራል ተብሎ እየተጠበቀ ነው ያለው። በጣም ከፍተኛ የሆነ ውድመት ነው እየተካሄደ ያለው። በጣም ትልልቅ የሆኑ የጦር መሳሪያዎች ጥቅም ላይ እየዋሉ ነው ማለት ነው። ይህ መረጃ ምን ይመስላል የሚለውን ወደ እናንተ ለማድረስ ወደድን። ቤተሰባችን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ አድርጉና የደወል ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጋ ያደርሳችኋለሁ። ሰናይ ቆይታ። በምሥራቅ አውሮፓ ልብ ውስጥ የሰው ልጅ ታሪክን የሚቀርጽ ጦርነት እየተካሄደ ነው። የሩሲያና የዩክሬን ግጭት የኃይል ተቃውሞና የተስፋ ተጋድሎ ታሪክ ይህ ጦርነት የአንድ አገር ጦርነት ብቻ አይደለም፣ የዓለም ዕጣ ፈንታ በሚወሰንበት መድረክ ላይ ያለ ግጭት እንጂ። ዛሬ ይህን አስደንጋጭ ታሪክ ልንነግራችሁ ተገናኝተናል። የጦርነት ከ2014 በፊት ብዙ መቶ ዘመናትን ወደኋላ ይወስደናል። የኪየቭ ሩስ የምስራቅ ስላቭ ስልጣኔ መፍለቂያም የሩሲያና ዩክሬን የጋራ ታሪክ መነሻ ነበረ። ነገር ግን ለዘመናት የዩክሬን ማንነት በሩሲያ ግዛት ስር ተጨቆነም፣ ቋንቋው ባህሉ ተከለከለም። እንደ አውሮፓውያኑ የዘመን ቀመር በ 1991 ዩክሬን ነፃነቷን አገኘች ነገር ግን ከሩሲያ ጋር ያላት ውጥረት ቀጠለ 2014 የክሪሚያ መያዝ እና በምስራቅ ዩክሬን የተካሄደው ጦርነት የዛሬው ግጭት መነሻ ነበረ እንደ አውሮፓውያን የዘመን ቀመር በ2022 የካቲት 24 ሩሲያ በፕሬዚዳንት ቭላድሚር ቭላድሚሮ ፑቲን ትዕዛዝ ሙሉ መጠን ያለው ወረራ ጀመረች ይህም የአውሮፓ ታሪክ ከሁለተኛው ዓለም ጦርነት በኋላ ትልቁ ግጭት ሆነም። የሩሲያ ወረራ የዩክሬንን መልክዓ ምድር ቀይሮታል። ከተሞች እንደ ማሪፖልና ቡቻ በሙሉ ፈራርሰዋል። በኪየቭ ክልል በ2022 የተፈጸመውን የቡቻ ጨፍጨፋ የሰብአዊ መብት ጥሰት ምልክት ሆኗል። ሩሲያ በሲቪል ሰዎች ላይ ጥቃቶችን ፈጽማለች ተብላ ተከሳለች። በዚህም በሺዎች የሚቆጠሩት ሰዎች ህይወታቸውን አጥተዋል። 2024 ሐምሌ፣ በኪየቭ የሚገኘው የኦክ ማትሪት የህፃናት ሆስፒታል በሩሲያ ሚሳኤል ተመታም፣ ቢያንስ 20 ሰዎች ሞተዋል። እናም የ የልብ ቀዶ ጥገናና የካንሰር ህክምናዎች ሙሉ ለሙሉ ተቋርጠዋል። ነገር ግን ዩክሬን እጆቿን አጣጥፋ አልተቀመጠችም። እንደ ኪየቭ ኢንዲንፔንደንት እና አልጀዚራ ዘገባዎች ዩክሬን በሰው አልባ አውሮፕላን ወይ ደግሞ ድሮኖችና በምዕራባውያን የተገኙ ዘመናዊ መሳሪያዎችን በመጠቀም ሩሲያን በከፍተኛ ሁኔታ እየተፋለመች ነው። ከቱርክ የተገኙ ባይራክታር ቲቪ ቱ ድሮኖች የሩሲያን ጦር ኢላማዎች በትክክለኛ እየመቱ ነው ይለናል መረጃው። ዩክሬን ሰዎችን ከፕሬዚዳንት ቮሎዲሚር ዘለንስኪ መሪነት ጀምሮ የማይበገር ተቃውሞ መንፈስን አሳይተዋል። ይህ ጦርነት የዩክሬንና ሩሲያ ጉዳይ ብቻ አይደለም። ዓለም በትኩረት እየተከታተለው ነው። ኔቶ በአሜሪካ ብሪታንያና ጀርመን መሪነት ለዩክሬን ቢሊዮን ዶላሮች የሚቆጠር ወታደራዊና ሰብአዊ ድጋፍ ሰጥቷል። ከረጅም ርቀት ሮኬቶች እስከ ድሮኖች ዩክሬን የምዕራባውያንን የጦር መሳሪያ ድጋፍ እያገኘች ነው። ነገር ግን ኔቶ በቀጥታ ወታደራዊ ጣልቃ ገብነት መቆጠብን መርጧል። ምክንያቱም ከሩሲያ ጋር ቀጥተኛ ግጭት ወደ ሦስተኛው የዓለም ጦርነት ሊያመራ ይችላልና ነው። በሌላ በኩል ሩሲያ በከፍተኛ ኢኮኖሚ ማዕቀቦች ተጠቃች። ከኖርድ ስትሪም ሁለት ጋዝ ቧንቧ ፕሮጀክቶችን እስከ ባንኮች ማዕቀቦች ምዕራባውያን የሩሲያን ኢኮኖሚ ለመግፋትና ለማንኮታኮት እየሞከሩ ነው። ይህ ሁሉ ሆኖ ታዲያም አይበገሬው ፑቲን የዩክሬንን ወደ ኔቶ መቀላቀል እንደ ለራሱ ደህንነት ስጋት አድርጎ እየተመለከተው ነው። የጦርነት የዓለም እጣፈንታ ላይ የረጅም ጊዜ ተጽዕኖ አለው። የኔቶ መስፋፋት፣ የኢኮኖሚ ማዕቀቦችና የኃይል አቅርቦት ቀውሶች አለም አቀፍ ግንኙነቶች እንደገና የቀረጹ ሆነዋል። የአውሮፓ ሀገራት መከላከያ በጀታቸውን እየጨመሩ ነው። ሩሲያ ደግሞ ከቻይናና ከሌሎች አጋሮች ጋር ግንኙነቷን እያጠናከረች ነው። የኒውክሌር ጦርነት ስጋት በአየር ላይ እንደገና ተንሳፏል። የዩናይትድ ኪንግደም ፓርላማ አባል ቶቢያንስ ኢልውድ እንዳለው ይህ ለአውሮፓ ትልቅ የማንቂያ ደውል ነው። የሶስት አስርት ዓመታት ሰላም እየተለመደ አይደለም። ዩክሬን ተቃውሞ የሰው ልጅ መንፈስ ያንጸባርቃል። ከከተማ በኋላ ከተማ የዩክሬን ሰዎች ለነፃነታቸውና ለሉዓላዊነታቸው እየተዋደቁ ነው። ነገር ግን ይህ ጦርነት የሚያስከትለው ውጤት የአንድ አህጉርን ብቻ ሳይሆን የዓለም አቀፍ ስርዓትን ሊጠመዘዝ ይችላል። ለመሆኑ የሩሲያ ዩክሬን ጦርነት መቼ ያበቃል? የብዙዎች ጥያቄ ነው። የሰላም ድርድሮች ተደጋግመው አልተሳኩም። እንደ አልጀዚራ ዘገባ ዩክሬን በሩሲያ ግዛት ላይ የድሮን ጥቃቶችን በማካሄድ የተቃውሞ ኃይሏን እያሳየች ነው። ነገር ግን የሰብአዊ መብት ጥሰቶች፣ የስደተኛ ቀውሶችና የኢኮኖሚ መዘዝ የዚህ ጦርነት ከፍተኛ ዋጋ ያላቸው ናቸው። ከሁሉም በላይ የዩክሬን ሰዎች ተስፋ እንዳልቆረጡ እየተነገረ ነው። ከግንባር መስመር እስከ ዓለም አቀፍ መድረ ሰዎች ለነጻነት የሚደረገውን ትግል ቀጥሏል። ለመሆኑ ሩሲያ በዚህ ሁሉ ውርጅብኝ እንዴት ተቋቁማ መቆም ቻለች የሚለው ደግሞ ተአምር ልንለው የምንችለው መረጃን ያቀብለናል። ዛሬ በዓለም መድረክ ላይ እንደ አንድ ታላቅ ተራራ የቆመችው ሩሲያ ናት። በጦርነት እሳት ውስጥ የተፈተነች በቭላድሚር ፑቲን መሪነት የሩሲያን የማይናወጥ መንፈስና አስደናቂ የጦርነት አቅምን ልንመረምር ግድ ይለናል። በሞስኮ መሃል የክሬምሊን ግንቦች እንደ ታሪክ ምስክር ሆኖ ቆመዋል። የሩሲያ ሕዝብ ልብ በታማኝነት በጥንካሬና በወግ በአንድ ላይ ይመታል። ከ2022 ጀምሮ በዩክሬን ጦርነት ውስጥ ሩሲያ ከኔቶና ከምዕራባውያን አገር ሀገሮች ጋር ተጋፍጣለች። እንደ አሜሪካ፣ ብሪታንያ፣ ጀርመን እና ፈረንሳይ ያሉ አገሮች፣ ዩክሬንን በታንኮች በሚሳኤሎች፣ በድሮኖችና በቢሊዮን ዶላሮች የሚቆጠር የገንዘብ ድጋፍ አድርገዋል። የኢኮኖሚ ማዕቀቦች፣ የዲፕሎማሲ ግፊቶችና የመገናኛ ብዙሃን ዘመቻዎች ሩሲያን ለመግታት አንድ ላይ ተያይዘው ተነስተዋል። ነገር ግን ሩሲያ እንደ በረዶ የተሸፈነ ግዙፍ ድብ በጽናት ቆማለች። የሩሲያ ጥንካሬ በብረት ታንኮች ወይ ደግሞ በሚሳኤል ዝናብ ብቻ አይደለም። ሩሲያ በህዝቧ አንድነት፣ በታሪኳ ጥልቀትና በመሪዋ ቭላድሚር ቭላድሚሮ ፑቲን በሀገሩ ላይ ባለው ጥልቅ ፍቅር ላይ ተመሰረተ ነው። ሩሲያ በተባበሩት ግንባሮች ላይ ብቻዋን ሆና ትዋጋለች፣ ነገር ግን የራሷን እምነት የራሷን ባህልና የራሷን ራእይም ትጠብቃለች። ቭላድሚር ቭላድሚሮ ፑቲን ለአንዳንዶች እንቆቅልሽ፣ ለሌሎች ደግሞ የሩሲያ ኩራት መገለጫ በዓለም ፖለቲካ መድረክ ላይ እንደ ታሪካዊ ሰው ሆኖ የቆመ ነው። የእሱ ለሀገሩ ያለው ፍቅር እንደ ሴንት ፒተርስበርግ ወንዞች ጥልቅ ነው። ኦርቶዶክስ ክርስትና ላይ ያለው እምነት የሩሲያን ባህላዊ መሰረት የሚያጠናክር መንፈሳዊ መልህቅ ሆኗል። ፑቲን በካቴድራሎች ጸሎት ውስጥም ሆነ በውጊያ ግንባር ላይ ለሩሲያ የታላቅነት ራዕይ ታማኝ ሆኖ ቆይቷል። እሱ ሩሲያን እንደ ሉዓላዊ ሀገር ከምዕራባውያን ተጽዕኖ ነፃ የሆነች በታሪኳና በእሴቶቿ የተመሰረተችን ለማየት ይመኛል። በንግግሮች ውስጥ ለሩሲያ ህዝብ ያለውን ፍቅር፣ ለታሪኳ ያለውን አክብሮትና ለወደፊቱ ያለውን ተስፋ ሁልጊዜ ያሰማል። እሱ እንደ አንድ አርበኛ ያለ ስጋት ያገሩን ክብር ይከላከላል። ይህም ለብዙዎች አነሳሽነትን ይፈጥራል። ሩሲያ በጦር መሳሪያ አቅም የዓለም መሪዎች መካከል ላይ ትገኛለች። ከቲ 90 ታንኮች እስከ ሱ 57 ታዋጊ ጀቶች፣ ከሳርማት ሚሳኤሎች እስከ ካሊብር ክሩዝ ሚሳኤሎች፣ የሩሲያ ወታደራዊ ኃይል እንደ ኃይለኛ ነጎድጓድ የሚጮህ ነው። በዩክሬን ጦርነት ውስጥ ሩሲያ በኖሬስክና ሉሃንስክ አካባቢዎች የላቀ ወታደራዊ ስልቶችን በመጠቀም ግዛቶችን ተቆጣጥራለች። የሩሲያ የአየር መከላከያ ስርዓቶች እንደ ኤስ አራት መቶ የጠላት ጥቃቶችን በትክክለኛነት ይመክታሉ። ነገር ግን የሩሲያ ጥንካሬ በመሳሪያዎቿ ብቻ አይወሰንም። የሩሲያ ወታደሮች በረዷማ የሳይቤሪያ ተራሮች፣ በታሪካዊ ጦርነቶችና በህዝባቸው ድጋፍ የተጠናከሩ ናቸው። ከኔቶ የተደገፈውን የዩክሬን ጦር ቢታጠቅም ሩሲያ በተለዋዋጭ ስልቶችና በተቀነባበረ የስለላ አቅም አንክተዋለች። ይህ የሩሲያ ወታደራዊ ታሪክ እንደ አንድ ግጥም ነው፣ በብረት በእሳት የተጻፈ በድፍረትና በቁርጠኝነት የተዘመረለት ከኔቶና ከምዕራባውያን አገሮች የተደረገው ግፊት ቢኖርም ሩሲያ በበርካታ ምክንያቶች ተደግፋ ጸንታለች። በመጀመሪያ የሩሲያ ኢኮኖሚ ምንም እንኳን ማዕቀቦች ቢጣልባትም በተፈጥሮ ጋዝ በዘይትና በሌሎች ሀብቶች ላይ ተመርኩዛ ቆይታለች። ከቻይና ከህንድና ከሌሎች አገሮች ጋር ያላትን የንግድ ግንኙነቶች የምዕራቡን ግፊት ሚዛን አስጠብቋል። በሁለተኛ ደረጃ የሩሲያ ህዝብ በፑቲን ዙሪያ ተከባብሮ ለሀገራቸው ሉዓላዊነት ተነስቶ ተባብሯል። ይህ አንድነት ከሩሲያ ታሪክ ጋር ተያይዞ ከናፖሊዮን እስከ ሂትለር ድረስ የውጭ ወረራዎችን ያሸነፈውን መንፈስ የሚያንጸባርቅ ነው። ሩሲያውያን ይህን ጦርነት እንደ ሀገራቸው ህልውና ጥያቄ ይመለከቱታል። ይህም የጋራ ቁርጠኝነትን ፈጥሮላቸዋል። ሩሲያ በብላድሚር ቭላድሚሮ ፑቲን መሪነት በኔቶና በምዕራባውያን አገሮች ፊት የተንቀጠቀጠች ነገር ግን ያልወደቀች ግዙፍ ዛፍ ሆና ቆማለች። የፑቲን ለሀገሩና ለእምነቱ ያለው ፍቅር፣ የሩሲያ ህዝብ አንድነትና የሀገሪቱን አስደናቂ የጦር አቅም አለምን አስደምሟል ይሆናል። ይህ ታሪክ የጽናት የኩራትና የማይናወጥ እምነት መሰረት ነው። ለመሆኑ ስለዚህ ዝግጅት እናንተ ምን ተሰምቷችኋል? አስተያየታችሁን ከዚህ በታች በኮመንት መስጫው ላይ ብታጋሩን ደስ ይለናል። እኛ ግን ይህም ብለን እናብቃም። የሩሲያ የሩሲያና የዩክሬን ጦርነት የሰው ልጅ ድክመቶችና ጥንካሬዎችን አሳይቶናል። ከጥላቻና ልቂት መካከል የሰላም ተስፋ አሁንም በሕይወት እየተንቀሳቀሰ እንዳለ ይሰማናል። ይህ ጦርነት ለዓለም መልእክት ነው። ሰላም ተገንብቶ የሚገኝ ነው። ነገር ግን መልሶ መገንባት ፍቅርን፣ ትዕግስትና ተሳትፎን ይጠይቃል። ለዩክሬን ሕዝብ ለተለያዩ ቤተሰቦች እናም ለተጨፈጨፉ በሩሲያ ሰማይ ስርም ሆነ በዩክሬን ሰማይ ስር ለፈሰሰው ደም ሁሉም ልባዊ ሐዘናችን ሀገራችንን እየገለጽን ይህንን ታሪክ በመጋራት በመወያየት፣ በመደገፍ የለውጥ አካል እንድንሆን ግን እንደ ሰው ልጅ ግድ ይለናል። ሰላም ለሀገራችን፣ ሰላም ለምድራችን።